ማለት እጣ መጣል እንዴት ይታያል? ለምሳሌ እጣ ጥዬ ያቃቢ ይወጣልኝ እንዴት ይታያል? አይቻልም። ሎተሪ አይቻልም፣ ተናግሬያለሁ ሎተሪ ከቁማችን ቅ ለግባብ መብላት ነው። እናንተ አንዳንድ ሺህ ብር ትረክዛላችሁ፣ ከዚያ በኋላ ያንን ጥቅልል አድርጎ አንደኛ ይወስዳል። ሆ ለግባብ የሰዎች ሀቅ ይበላ ለግባብ የሰዎች ሀቅ ይበላል። በዚያ ላይ እነዚያ ይህን ስራ የሚያሰሩ ሰዎች ያላግባብ የሰዎችን ሐቅ ይወስዳሉ። ለምሳሌ ሀምሳ ሺ ብር የሆነ እቃ ይገዛና ይሄን እቃ ለደረሰው ሰው ይሄ የሚዋጣው ምናልባት መቶ ሺ ቢሆን እንደምሳሌ ምሳሌ ያን ሀምሳ ሺ ለራሱ ያስገባል። ከዚያ እነዚያ ደግሞ ያዋጡ ሰዎችን ቸውን ገንዘብ ጠቅልሎ ይወስዳል። እነሱ የሚበላሉ። አላግባብ የሰዎች ሐቅ የሚበላበት ነገር ነው።

ሻሃዳ ሊቀበል ወይስ የሆነ የተፈጠረ ነገር ነበር እሱ እንዳስረዳል። እስኪ እኔ የሆነ ሰዓት ላይ ሙስሊም ነበር፣ ፋሚሊዎችም እንዳለ ሙስሊም ናቸው። እና ከለታት አንድ ቀን በኃይል ይታመሙ ሐኪም ቤት እመላለሳሉ። ና እና እኛ ሰፈር የሆነ ፓስተር ነበር፣ ሁሌ አኪም ቤት ስትመላለሳ አለው የሱስን ከተቀበልክ ክትድናለ አለኝ። ከዛ ትድናል። ከዛ እሺ ብዬ ልጅም ስለነበር ያን ደካማ ሙስሊም ነበር እሺ ብዬ ተቀበልኩ። ከዛ ምንም ለውጥ አላገኘው። ትድናል ብሎኝ ነበር ከቤተሰቦቼ ተደብቄ እና ከዕለታት አንድ ቀን ፋሚሊዎች ያወቁ፣ ከቤትም አባረሩ። ከቤት ተባርሬ ይቅርታ ሽራ ጋር ወኝ ኮ በጣም ይቅርታ አድርግልኝ። እና ከዛ ከፋሚሊዎቼ ተደብቄ ነበር የተቀበልኩት። እና ከዕለታት አንድ ቀን አውቆ የእኔን ነገር ፋዘር ከቤት አባረረኝ። ለወራት ውጭ ነው ያሳለፍኩት። እና እስልምናንም ሳልቀበል ሙስሊም ሆኜ ያሉ ብዬ ቤት ተመለስኩ። ፋዘርን ሸውጄ ማለት ነው። ሳልቀበል እስልምናን ተቀብያለ ብዬ ቤት ገባሁ። እና እስካሁንም አልተቀበልኩም። ከፋዘር ጋር አንድ ላይ መስጊድ ሄዳለሁ፣ ከሱ ጋር ገብቼ ሰግዳለሁ ምናምን፣ ሻዳም ሳልይዝ ማለት ነው። እንደዚያ ሆኜ ከዛ ከሀገር ወጣሁኝ፣ ውጭ ነው ያለሁት። እስካሁንም እስልምናን አልተቀበልኩም። ግን ሰግዳለህ፣ ትጾማለህ። ባለፈው ረመዳን ሙሉ ሰግዳለሁ